ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዚህ ተረፍረፍ ይበልልኝ። እኔ ጋሁሉ ሰላም፣ እግዚአብሔር ይመስገን። ዛሬም ስለ ቀነኒ ነው ይዘን የላችሁ የመጣ ነው። በጣም በሚያሳዝን ሁኔታ ህዝቡን በእንባ ያስረጨ አዲስ መረጃ ወጥቷል። ስለ ቀነኒ መረጃ መግቢያ ላይ አስገባላችኋለሁ፣ መረጃውን ማለት ነው። ግን በጣም ነው እንግዲህ ያሳዝናል። እውነት ምን እየተደረገ እንዳለ ኢትዮጵያ ውስጥ ግን ማየት ሁላችሁም አይሳናችሁም። እንዳትቀደሙ ቤተሰቦች፣ የሚዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ኮቪድ በጣም አሳዛኝ አሳዛኝ ነገሮች እየሰማን ያለ ነው፣ በእህታችን በቀነኔ የተነሳ ሁላችሁም ፍትህ ለቀነኔ ማለት እንዳትዘነቁ። ፍትህ ለቀነኔ እያላችሁ ኮሜንት ላይ ጻፉ፣ ሼር አርጉ፣ ሰብስክራይብ አርጉ፣ ላይክ አርጉ። ምክንያቱም ወደ ሰዎች እንዲደርስ ድምጻችን እንዲሰማ ሁላችሁም በላይክ ጀምሩት ማለት ነው እና በጣም በሚያሳዝን ሁኔታ አስገባላችኋለሁ። እንግዲህ ምንድን ነው የተከሰተው ካላችሁ ቀነኔ ዳይሯ አልተገኘ ነው እዛ። አንደኛው ነው ይሄኛው ምንድን ነው የሚለው፣ እኔ ራሴን ለማጥፋት ወስኛለው እናትና አባቴ በተጨማሪም አንዱ አለምም እንዳታዝኑ ብላ አጽፋለች። የምራችሁ ነው ይሄን፣ ነገር ግን እራሳችሁ ታምኑታላችሁ? ለምንድነው ነው እንደዚህ አይነት ነንሴንስ የሆነ ነገር ከመሞቷችን፣ ልጅ ከመገደሏ ያለ እድሜዋ ከመቀጠፏ፣ ለምንድን ነው ሀቋ እንዲጠፋ የተፈለገው? ለምንድን ነው ከእሷ ነፍስ በላይ የአንዱ አለም ነጻነት ዋጋ አይኖረው? ኦኬ። እሺ እቺ ልጅ እራሷን ለማጥፋት አስባለች እንበል፣ ወስናለች እንበል። ስለ ምንጣፉ ምን ልትሉ ነው? ስለ ግድግዳው ሽጉጥ ምን ልትሉ ነው? ወይም ስለ ወንድምየው በአይኑ ስላየው ነገር ስለተናገረው ምን እሱም ውሸቱን ነው የአንዱ አለም ስም ለማጥፋት ነው? ግድግዳው ማለት ፍርድ ቤቱ እንደዚህ አይነት ማስረጃዎች ያገኘው ውሸቱን ነው? የምራችሁን ነው ግን እድ ቤተሰቦቼ እንግዲህ እንደሰማችሁት መግቢያ ላይ እንዳሰማዋችሁ ነው፣ መረጃው ማለት ነው። በጣም በሚያሳዝን ሁኔታ እውነት ወይስ ውሸት ለማለት ሳይሆን ይሄ እርግጠኛ ውሸት እንደሆነና ሲስተማቸው፣ ግን በጣም ሰውን ስሜታዊ ያደረገ ነው። ሁላችንም እውነት እንዲህ ብላ ተናዛለች ይህን የኑዛዜ ወረቀት ጽፋ አስቀምጣለች። እንግዲህ ይህ የማሁን የሰማችሁት ወይም ደግሞ ወረቀት ምንድን ነው የተባለው፣ ዳይሪ ውስጥ ተጽፎ ወረቀቱ እየተቀመጠ ነው ተብሎ ወረቀቱን አውጥተው እንግዲህ እያንሸራሸሩት ነው ያለ። ይሄን ያያችሁትን ወረቀት ከምን ውስጥ ነው የተገኘ? ከዳይሪ ውስጥ። ምንድን ነው የሚለው? እንደሰማችሁት ጓደኞቿን፣ ቤተሰቦቿን እና አንዷለምን እንዳታዝኑ የውሸት ውሸት እንዲህ አይነት ነዛዝ የተናዛ ሲጀመር ሲጀመር አንድ ሰው ራሱን እንደዚህ አይነት ነገር ከወሰነ ሰው በሌለበት ለብቻ ነው ይሄን ነገር የሚያደርገው። ሌሊት እሱ በተኛበት ሳይሆን እነሱ በሌሉበት የቤት ውስጥ ገብታ እሱ ስራ ባለበት ሰዓት ብቻዋን ይሄን ነገር ታደርግ ነበረ። ሲጀምር ይሄ አንደኛ የቃቃ ጫወታ፣ ሁለተኛ የህፃን ልጅ የማታለል ሁኔታ ነው። ሶስተኛ ደግሞ እንዲህ አይነት ነገሮች ምንም አይነት ነገሮች አልተሳካላችሁም፣ እንዲህ አይነት ሲስተሞች ማለት ነው። ስላልተሳካላችሁ ሌላ ደግሞ አማራጭ ሌላ ፊልም ደግሞ ፈልጉ ማለት ነው። ይህ ፊልም እንግዲህ ከሽፏል፣ አልተሳካም። የቀነኒ ቤተሰቦችም ሆኑ እኛም ተመልካቾች የኢትዮጵያ ሕዝብ ሆነ ስለ ቀነኒ ጉዳይ ይሄን ነገር እውነት ነው አድርገዋለች ብሎ ማንም በፍጹም አይቀበልም። እኔ መጀመሪያ ላይ ያን እሷ የጻፈችውን መልእክት ስሰማ በጣም ልብ የተሰብሮ ነበረ። በቃ ራሱ አድርጋው ነው ብዬ በጣም እሱ ራሱ አሳዘነኝ። ምስኪን ገና ከመታየቱ ገና ልታይ ልታይ ከማለቱ ገና ወደዚች ስራ ከመግባቱ ታዋቂ ገና ከቂጣ ወደ እንጀራ ከመዟዟሩ ገና ብዬ በጣም ነበር ያሳዘነኝ። እውነቴን ነው ምላችሁ፣ እንዴ በጣም ነበረ ልቤ የሰበረው። ማለት ወይኔ ይሄ ልጅ ሲያሳዝን ያልኩ በቃ በጣም አዘንኩለት። ምክንያቱም እውነት አድርጋው ነው በቃ መሯት ነው ብዬ ልቤን ስብር አድርጋው ነበረ ማለት ነው። ለእሷ ብቻ ሳይሆን ለሁሉም ጦስ ሆነች ምናምን ብዬ በራሴ በውስጤ እንደዛ አይነት ስሜት ነበር እየተሰማኝ የነበረው። እና ወይኔ ይሄ ልጃውን በቃ ገና ታየው ከማለቱ ከገናችን ታዋቂነት ገና ከመጀመሩ እንዲህ አይነት አደጋ ደረሰበት ብዬ በጣም ነበር ያሳዘነኝ ማለት ነው። ግን ምንድን ነው በኋላ ላይ ምንድን ነው የሆነ ነገር ጥርጣሬ ውስጥ እንድትገቡ እያደረገ የመጣው ምንድን ነው እንዳያችሁት ኤቤቲ፣ ሲፈተሽ ምን ተገኘ? ምንጣፍ ላይ የተገኘውን አይታቸዋል ፖሊስ ያወጣው ማለት ነው። ወንድምየው ምን አለ? እኔ ፍለፊት አለ ክኬ እየለመንኩት ተኮሰው አለ። ከዛስ በስቶ ሄደ፣ ፖሊስ ፎቶ አንስቶ፣ ቪዲዮ አንስቶ ይዞት መረጃ ይዞታል፣ አለቀ። ግን አሁን ምንድነው መሰላችሁ ያለው ነገር ፖሊሶቹ እውነተኛ ነገር እንዳያወጡ ታግደው ነው ያሉት። ትክክለኛ መረጃዎችን ይዘው እንዳይወጡ እየታገዱ ነው። አሁን ለአራተኛ ጊዜ በተቀጠረበት ሰዓት ላይ እንዴት ነው ተገኘ የሚባለው? ሶስት ጊዜ ፍርድ ቤት ሲቀርብ ያልተገኘ ዳይሪ፣ ያልተገኘ ንዛዜ ዛሬ በአራተኛው ጊዜ ንዛዜ ተገኘ። ነገ በአምስተኛው ጊዜ ደግሞ መድኃኒቱን አገኘን የወሰደችው ልትሉ ትችላላችሁ። ብዙ የተለያዩ የውሸት መረጃዎች እያወጣችሁ ነው የተለያዩ ነገሮች። ሲቀጥል ደግሞ ደረጃውን ማጠብ ምን አስፈለገ እንዴ? ፖሊስ እኮ አንድ መረጃ ካገኘ ያ በዛ ነገር ላይ ተንተርሶ ብዙ እውነቶችን ያወጣል። ይሄ ግን ብዙ እውነቶች ተገኝተው ብዙ መረጃ ማስረጃ ተገኝቶ ከአራት ከአምስት በላይ አስራ አምስት የሰው ምስክር አግኝቷል ማለት ነው መረጃ የሰበሰበው ደግሞ ሲቀጥል ደግሞ እንዴት እነዚህ የእሷን የአስክሬን ምርመራ ውጤት የፎረንሲክ ምርመራ ውጤት የያዙት ዶክተሮች እንዴት ከሀገር ወጡ ይሄ እኮ የሰው ህይወት ነው ይሄ ልጅ እጁ ከሌለበት ለምን አንድ ቀንስ ይታሰራል ለምን አንድ ሰዓትስ ይታሰራል እውነትን ለምንድን ነው እንትን ብለው ልጁም ነጻ ከሆነ እንዲወጣ ማያደርጉት ለምን ይታሰራል እሱስ በግፍ እና ይሄ ምንድን ነው ምን ተፈልጎ ነው ምን ማሰባችሁ ነው ምን ለማለት ፈልጋችሁ ነው አንደኛ እነሱ ወጡ እንዴት ነው የሚወጡት እንዴ ይሄ እኮ ትልቅ እኮ ነው በምክንያት ነው አገር ለቀው የሄዱት? አታ አገር ለቀው ቢሄዱ ራሱ ይሄን ጉዳይ እኮ የታማሚ ጉዳይም ሆነ የህይወት ጉዳይም ሆነ ለሌላ በእነሱ ቦታ ለሚተካው ዶክተር አስተላልፈው ሰጥተው ነው የሚሄዱት ዶክተሮች። ግን ያው የኢትዮጵያ ህዝብ ምንም ማቅ ማለት የዋህ ምስኪን፣ ምንም ያልተማረ ህዝብ ስለሆነ ይጫወቱብን። ሌላ አገርማ ቢሆን እንደዚህ ብሎ ነገር የለም። እያንዳንዷ ሙስና የለ ምን የለ በሀቅ ትያዛለች። አንድ ነገር ደስ የሚል ህግ እኮ ነው ሌላ ቦታ ላይ ያለ የምሬ ነው የምላችሁ። ኢትዮጵያ ብቻ ነው ሁሉ ነገር በማጭበርበር በውሸት የተሞላ ሰው በትምህርቱ እና በውቀቱ እንዳይጠቀም እውቀትን በውሸት እየሸወደ እንዲኖር የተደረገበት ኢትዮጵያ ውስጥ ብቻ ነው እውነተኛ መረጃና ማስረጃ እንዳይወጡ እየተቀበሩ በገንዘብ ኃይል በሰው ኃይል በማንነት ኃይል እየተቀበሩ እውነት እየተቀበረች ፍትህ ማግኘት ቅብጠትና ድሎት የሆነበት ኢትዮጵያ የተበደለ ሰው ድምጽ ማሰማትና እውነትን መናገር ህይወትን እንደሚያሳጣ የታወቀበት ኢትዮጵያ ይሄ ነው። እኔ ምንም አልፈርድም። ምክንያቱም ፖሊስም ለራሱ ይፈራል። እውነቱን እንዳያወጡ ተይዘው ነው ያሉት። ቀን እየተራዘመ ያለው እነሱ ይሄን እያደረጉ ያሉት፣ ሁሉን ነገር እየሰማ ነው። በተደጋጋሚ የቀነኒ ቤተሰብ ቤት ሽምግልና እየተላከ ነው። ፍርድ ቤት አትቁሙ፣ ገንዘብ እንስጣችሁ፣ በገንዘብ እንደራደር፣ በአባገዳ ስርዓት፣ በህግ በሀገር ስርዓት እንፍታው እየተባለ ነው። ህይወት እኮ ነው ይሄ። የህይወት ጉዳይ ስለሆነ በህግ ነው። ህጉም ያ እውነት ነገር እየፈታ አይደለም። ብቻ ፈጣሪ ያውቃል ስለ ሁሉም ነገር፣ እውነት አትጠፋም። በጣም ነው የሚያመው ይሄ ነገር፣ እንዲህ ውስጥ ለውስጥ እየሄደ ያለው በዛ ላይ ማስፈራሪያ ዛቻ በቤተሰብ እየደረሰ ነው። ቤተሰብ እንኳን ወጥተው ስለ ልጃቸው መተንፈስ ሚዲያ ላይ አልቻሉ። በየጊዜው ማስጠንቀቂያ እየደረሰባቸው ነው፣ ማስፈራሪያ እየደረሰ ነው። የተበደሉት እነሱ እንደገና ሌላ ደግሞ ለምን አንድ ደግሞ እኔ በጣም ያናደደኝ ነገር አለ። የአንዷለም ቤተሰቦች እያመጣችሁ እየለጠፋችሁ ምን ያድርጉ እነሱ ይሄ ልጅ እጁም ካለበት እናቱ ምን አደረገች? እናቱን ምናምን ቤተሰብ እያመጣችሁ እየለጠፋችሁ ምሰሩ። ይሄ ስህተት ነው። የእሱ እናት ይሄን ነገር እንዲያደርግ እራሱ አድርጎ ቢሆን እራሱ አትፈቅድም። እንደ ማንኛውም እናት ነው ኢትዮጵያ እናቶች። ስለዚህ ይሄ ስህተት ነው። ቤተሰብን አምጥታችሁ እየለጠፋችሁ ቆሻሻ ነገር አትናገሩ። እናቱን ምናምን እያየው ነው ብዙዎች። እያመጣችሁ እየለጠፋችሁ ምን ያድርጉ እናቱ እንዴ ምን ታድርግ እናት ቤተሰብ ምን ያድርጉ እነሱን አትንኳቸው ማለትም እነሱ ምንም የሚያደርጉን ነገር የሚያውቁት ታሪክ የለም ፈጣሪ አይጣል በሉ እንደዚህ አይነት ነገር እንጂ በአንድ ጦስ አንዱን ጦስ አታስገቡ በቃ ይሄ ልጅ እጁ ካለበት ፈጣሪ ያውጣው ግን እኔ በጣም አናዶኛል የውሸት ተናዘዘች እንዲህ ብላ ተናዘዘች ይቅርታ ብላ ተናዘዘች አረባካችሁ ተው ተው ይህን ያክል ከብት ነው? እንደ ኢትዮጵያ ሰው ማሰብ አይችልም እንዴ? ስታስቡት እናንተ ምንድን ነው? በቃ ኢትዮጵያ ማሰብ አይችልም። በትንሽ ነገር ይታለላል የዋህ ምስኪን ህዝብ ነው እያላችሁ ለመጫወት እናስባለን። በደንብ እናውቃለን። ማወቅማ እናውቃለን ብንናገር እናልቃለን። ሆኖ ብን ነው አፍንን እና ታፍነን ያለ ነው። አንድ ባንድ እናውቃለን ምን እየተሰራ እንዳለ ምን እየተካሄደ እንዳለ ውስጥ ለውስጥ ምን እየተደረገ እንዳለ መረጃው ለምን እንዳልወጣ ለምን ወደ ኋላ እንደተጎተተ ሁሉ ነገር እየተደራደሩ እንደሆነ እየሰማን ነው። በስተ ኋላ ይሄ ደግሞ ከባድ ነው። እያንዳንዳችን ቤታችን ይገባል። እያንዳንዳችሁ ይችን ዋጋ ትከፍሏታላችሁ ማለት ነው። የምሬ ነው ብለው በቀነኒ ብቻ በቃም የኢትዮጵያ ህዝብ ነገ በየ ቤታችሁ ጽዋ ይገባል። ስለዚህም ፍትህ እያልሁላችንም ለቀነኒ ፍትህ መጠየቅ አለብን። እውነት ይውጣላት። እች ልጅ አልጻፈችም። ዳይሬው የሷ አይደለም። ሲጀመር እዛ ውስጥ ወረቀት ጽፈው ያስቀመጡት እነሱ ናቸው። መገኘት ካለበት ሶስት ጊዜ ፍርድ ቤት ሲቀርብ ለምን አልተገኘም? በአራተኛ ነው የሚገኘው ማን ይጻፈው ይሄን ነገር? ስለዚህ የጻልጭ ጫወታ አታምጡብን። እውነትና እውነትን ይዛችሁ ተጓዙ። ፍትህ ለቀረን እንላለን። አንተውም እኛም አንፋታም። አንደኛው ነው ይሄኛው። ምንድን ነው የሚለው? እኔ ራሴን ለማጥፋት ወስኛለሁ እናትና አባቴ፣ በተጨማሪም አንዱ አለምም እንዳታዝኑ ብላ አጽፋለች። የምራችሁ ነው። ይሄን ነገር ግን እራሳችሁ ታምኑታላችሁ ለምንድን ነው እንደዚህ አይነት ነንሴንስ የሆነ ነገር፣ ከመሞቷችን፣ ልጅ ከመገደሏ ያለ እድሜዋ ከመቀጠፏ፣ ለምንድን ነው ሀቋ እንዲጠፋ የተፈለገው? ለምንድን ነው ከእሷ ነብስ በላይ የአንዷለም ነጻነት ዋጋ ይኖረው? ኦኬ እሺ፣ እቺ ልጅ እራሷን ለማጥፋት አስባለች እንበል፣ ወስናለች ምንበል፣ ስለ ምንጣፉ ምን ልትሉ ነው? ስለ ግድግዳው ሽጉጥ ምን ልትሉ ነው? ወይም ስለ ወንድምየው በአይኑ ስላየው ነገር ስለተናገረው፣ ምን እሱ ውሸቱን ነው የአንዱ አለም ምስል ለማጥፋት ነው። ግድግዳው ማለት ፍርድ ቤቱ እንደዚህ አይነት ማስረጃዎች ያገኘው ውሸቱን ነው? የምራችሁን ነው ግን ለራሳችሁ